የተወደዳችሁ ቤተሰቦቻችን ኦርቶዶክሳውያን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? እንግዲህ በቀጥታ ወደ መረጃችን እናመራለን። በመረጃችን በስፋት የተለያዩ ጉዳዮችን የምንቃኝ የምንመለከት ነው የሚሆነው። እንግዲህ ላይክ አድርጋችሁ ጀምሩ። ዛሬ ከምንመለከታቸው መረጃዎች መካከል እንግዲህ ዓለም አቀፋዊ ጥሪ ይቀርበዋል። የሚዲያ ዘመቻ ጥሪ ከጥቅምት 24 እስከ ጥቅምት 27 ቀርቧል። እንግዲህ ጥሪው ምንን በማስመልከት ነው ካልን ኦርቶዶክሳውያን ላይ የደረሰ ያለው መከራ ኦርቶዶክሳውያን ላይ ደረሰ ያለውን ግፍ፣ በቤተ ክርስቲያናችን በምእመናኑ ላይ እየመጣ ያለውን ሀዘን ድምፃችንን እናሰማ፣ እንጩህ የሚመለከቱ አካል እያዳርስልን በሚል ነው በተለይ በተለይ በኦርቶዶክሳውያን ላይ የጥቃት አድራሹ የደረሰ ያለው ጉዳት ቀላል የሚባል እንዳልሆነና ይህ ጉዳት ከሰሞኑ እንኳን በምስራቅ አርሲ ከዛ በፊት እንግዲህ አርሲ አጠቃላይ ሽርካ ሙሉ ምስራቅ አርሲ ላይ በመነኮሳት አባቶቻችን ዝቋላ በደብረ ኤልያስ ብዙ በተለይ በሰሜኑ ክልል፣ በኦሮሚያ ክልል፣ በአንዳንድ የደቡብ ክልል ቦታዎች ላይ እየደረሰ ያለው መከራ ምክንያት በማድረግ ነው እንግዲህ መግለጫው እየተሰጠ የሚገኘው መግለጫው ቀላል የሚባል አይደለም እውነት ለመናገር በጣም ጠንከር ያለ ከበድ ከበድም ያለ መግለጫ ነው ይወጣ ያለው ምክንያቱም ቢያንስ ቢያንስ ለዚህ ለዓለሙ ክፍል እናሰማ ድምፃችንን በሚል የቀረበ የሚዲያ ዘመቻ ጥሪ ነው እስኪ የተወሰነው ቪዲዮዎች እጄ ላይ ስለገቡ እኔ ብዙ ከባውራ ቪዲዮዎችን በአጋራ ብዬ ስላሰብኩኝ ነው። ተከታትለን የምንመለስ ይሆናል። ዓለም አቀፋዊ የሚዲያ ዘመቻ ጥሪ። ኦርቶዶክሳውያን ይህንን ቪዲዮ አቅም እንዲኖረው ሁላችሁም ሪፖስት ሸር በማድረግ ለሁሉም አዳርሱልኝ። እንደሚታወቀው የኢትዮጵያ ኦርቶዶክስ ምዕመናን በአርባ ጉጉ፣ በሻሸመኔ፣ በጅግጅጋ፣ በወለጋ በአርሲ ስንቱን ጠቅሰን እንጨርሰዋለን። መገደል ከጀመሩ ይኸው ዘመናት እየተቆጠሩ ነው። ይህንንም ተመልክቶ መፍትሄ ያመጣሉ ብለን ያሰብናቸው መንግስትና ቤተክህነታችን እንዳንድ ልብ መካሪ፣ እንዳንድ ቃል ተናጋሪ ሆነው ኦርቶዶክሳውያን እያስጨፈጨፉ ይገኛሉ። ይህን በተመለከተ ለዓለም አቀፉ ማህበረሰብ ጥሪያችን ማድረስ ስላለብን የኦርቶዶክሳውያን ጂኖሳይድ በኢትዮጵያ እየተፈጸመ እንደሆነ ማሳወቅ ስላለብን ከሰኞ ማለትም ከጥቅምት 24 ጀምሮ ለተከታታይ ቀናት የሚቆይ የሚዲያ ዘመቻ ተዘጋጅቷል። ሁላችንም ኦርቶዶክሳውያን በቲክታክ፣ በዩትዩብ፣ በፌስቡክ፣ በኢንስታግራም፣ በትዊተር እንዲሁም በሳተላይት ቴሌቪዥን ጭምር ትልልቅ የሚዲያ አካላትን ትልልቅ የሚዲያ ተቋማትን ዓለም አቀፍ ተቋማትን ጭምር በሃሽታግ እያስገባን ድምፃችን፣ ለቅሷችን እናሰማለን። እርማችን በሚዲያ እናወጣለን። የቤተ ክርስቲያኗ ጉዳይ የምእመናን ጉዳይ የማይገዳቸው ጳጳሳት እነሱን ትግላችን እንጀምራለን። ስለዚህ ከዛሬ ጀምሮ የምናስተላልፈውን መልእክት እየተቀበላችሁ ከጎናችን እንድትሆኑ ጥሬ እናስተላልፋለሁ። የኦርቶዶክሳዊያን ግድያ ይቁም! የባለማተቦች ግድያ ይቁም! በአርሲ ኦርቶዶክሳውያን ይታረዳሉ። በሻሸመኔ ኦርቶዶክሳውያን ይታረዳሉ። በዝቋላ በአሰቦት ገዳም ክርስቲያን ኦርቶዶክሳውያን ባለማዕተቦች ይገደላሉ፣ ይታረዳሉ። የክርስቲያኖች ሞት ይቁም! የኦርቶዶክሳውያን ባለማዕተቦች መታረድ ይቁም! ይቁም! ይቁም! ይቁም! የኦርቶዶክሳውያን ግድያ ይቁም! የባለማዕተቦች ግድያ ይቁም! በአርሲ ኦርቶዶክሳውያን ይታረዳሉ። በዝቋላ ገዳም ኦርቶዶክሳውያን በየአመቱ ይገደላሉ። በአሰቦት ገዳም ኦርቶዶክሳውያን ባለማዕተቦች፣ መነኮሳት አባቶች ይገደላሉ። በሻሸመኔ ሰማዕትነትን የተቀበሉ ኦርቶዶክሳውያን አሉ። ኦርቶዶክሳውያን ግድያ ይቁም። ከዛሬ ጀምሮ ለተከታታይ ሶስትና አራት ቀናት ሰማዕታቱን የምንዘክርበት ባለማዕተብ ስለ ሃይማኖታቸው ስለ እምነታቸው ብሎ የተገደሉትን ኦርቶዶክሳውያንን የምንዘክርበት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 በተለያዩ የማህበራዊ ሚዲያ ላይ ያላችሁ ውድ ኦርቶዶክሳዊያን ቲክቶከሮች፣ ዩቲዩበሮች፣ ፌስቡክ፣ ቴሌግራም፣ ኢንስታግራም እንዲሁም ትዊተር ተጠቃሚዎች፣ በአጠቃላይ የማህበራዊ ሚዲያ ተጠቃሚዎች የሆናችሁ ሁሉ ባለን አቅም በመጮክ በኦርቶዶክሳዊያን ላይ እየደረሰ ያለውን አሰቃቂ ግድያ ጀኖሳይድ ለዓለም በማሳወቅ የበኩላችን ድርሻ እንድትወጡ እናሳስባለን። የቤተክርስቲያን አምላክ ሃይማኖታችንንና ቤተክርስቲያናችን ይጠብቅልን። ሰሜን አሜሪካ ጥቅምት 23 ቀን እነኚህ የምትመለከቷቸው በአርሲ ጉና ወረዳ ይኖሩ የነበሩ ኦርቶዶክሳውያን ናቸው። ጥቅምት 13 11 ሰዓት አካባቢ ስድስቱን አፍነው ይወስዷቸዋል። መውሰድ ብቻ አይደለም፣ ከሁለት ቀን በኋላ አቆይተው በጥቅምት 15 ቀን ስድስቱንም በቆንጭራ ገድለው ይጥሏቸዋል። ከእነኙ መካከል ላይ አንዷ አንገቷን ቆርጠው የጣሯት ሲሆን የተቀበረችው በሞዬ ቅዱስ ዮሐንስ ቤተክርስቲያን ነው። አምስቱ ግን በገጀራ ተቆራርጠው እንደምትመለከቷቸው ጥለዋቸዋል። በዓለ ወልድ ቤተክርስቲያንም ተቀብረዋል። ይህንን እየተመለከትን ነው፣ እንግዲህ እየኖርን ያለ ነው። ኦርቶዶክሳውያን ኦርቶዶክስ በመሆናቸው ብቻ ከሀገራቸው ተወስደው እንደዚህ በምትመለከቷቸው ሁኔታ አንዷን አንገቷን ቆርጠው አምስቱን ደግሞ በገንጀራ ጨፍጭፎን የገደሏቸው ዛሬም ነገም ከነገ ወዲያምእንግዲህ የሚዲያው ዘመቻ ጥሪ ከ24 እስከ 27 የሚቆይ ነው። እንደምናውቀው ብዙ መከራዎችን እያስተናገርን ስለሆነ ይሄ ድምጻችን ይሰማ በሚል የቀረበ ጥሪ ነው። እንግዲህ ዘመቻውን እንድትቀላቀሉ ከወዲሁ እኛም ጥሪ ለማስተላለፍ እንወዳለን። ወደ ቀጣይ መረጃ ስናመራ በዚህ ዘመን ጳጳስ መሆን ያሳፍራል ብለዋል። እንግዲህ ቀሲስ ጂበክ ሁሉ እንኳንም ጳጳስ አልሆንኩኝ ብለው አምረው እስኪናገሩ ደርሰዋል። በጣም ነው የሚያስደነግጠው። በዚህ ደረጃ በጵስናን እስከ መፍራት የሚያደርስ ነገር ላይ መድረሳችን ያማል። እስቲ ቪዲዮ እንካተል። ለማንኛውም በየአካባቢው ያላችሁ አይጉረ ስብከቶች አባ ቅዱስ የሚለውን አቁሙና ዞር በል በቃ ሲሪየስሊ ምንደኛዎች ናችሁ፣ ቅጥረኞች ናችሁ። የእኛ ሞት የእኛ መገደል፣ አንዳንዶች እኮ አጥማቂ የተከትለው እኮ እውቅና ሲሰጡ የሆነ ንግስ አለ ሲባል ግር የሆነ ሚዲያ በዚህ ዘመን ጳጳስ ያላደረከኝ አመሰግናለሁ ብዬ ጽፌ የነበር አሁን ከደቂቃዎቹ በፊት የእውነት። በዚህ ዘመን ጳጳስ መሆን ብስማም፣ ያሳፍራል። የእውነት ነው ያሳፍራል። የእውነቴ አስጠላኝ ሁሉ እኔ አሁን ይሄ እንትን ያለ ህይወት በጣም ነው የሚያስጠላው። ለምንድን ነው የመነኮሱት? ለምቾት ለድሎት? አንሞት እኮ ነው። አሁን እንግደል እኮ አይደለም። የሌላ ሰው መብት እየጠየቅን አይደለም እኮ። እንደ ሰው አንሞት ማለት እንዴት እንዴት ይፈራል እና መቆም አለበት፣ በቃ መቆም አለበት። እረኞች እረኛ የማይሆን ከሆኑ እረኛ የመቀየር መብት አለን። ባይዘ እንዴ የመለየት መብት አለን፣ እኛም ራሳችን መብት አለን አለን ነው ለማይታዘዙ ራሳቸውን ለሚያሰማሩ ምንደኞች፣ ቆዳችንንም ስጋችንንም በልተው ለማይጠረቁ ሆዳሞች ለምንድን ነው እኛ የምንገዛው? ኖ በቃ ስርዓት ይያዙ፣ ቤተ ክርስቲያንን ያገልግሉ፣ እውነተኛ ይሁኑ። ልጆቻችን ሞቱብን እኮ ብሎ ማልቀስ ካልቻሉ ምን ሊሆኑ ነው ታዲያ? ሲሆን መገሰጽ እንደነ ቅዱስ ባስልዮስ ንጉሱ ቴዎዶስዮስን እኮ ቀጥል እኮ ያደረገው እንደዚህ ሲጨፈጭፍ ህዝቡ በህዝቡ ላይ መከራ ሲያጸና ምን አደረገ? ከዚህ በኋላ ይህንን ህዝብ መምራት አትችልም፣ ስጋ ወደው መቀበል አትችልም፣ መቁረብ አትችልም አለው እና ንጉስ ዝቅ ብሎ ወርዶ ቀኖናውን ተቀብሎ ንስሐውን ገብቶ ቅዱስ ቁርባን ወደ ቅዱስ ቁርባን እንዲቀበል ያደረገው በኋላ ነው። እንዲህ እንዲህ ያሉ ጠንካራ አባቶች ነበሩ። ማርያምን እና መፍትሄው የሚገሉን መታዘዝ ማቆም ነው። ለገዳይ እንድንታዘዝ መጽሐፍ ቅዱስ አያዝንም። እውነት የምናገር እኔ ይሄ ያለ አውዱ ፍች ቀኝህን ለሚመጣ ግራህን ስጥ። እባካችሁ አውዱን ይዛችሁ ተርጉሙት። ትርጉም አለው። ምን ማለት ነው? ይሄ ያለ አውዱ የሚሰበክ ስብከት ሁሉ ገደል ነው የሚከተው ዘመኑን መዋጀት ያስፈልጋል። ስለዚህ አብያተ ክርስቲያናት እየተቃጠሉ ክርስቲያኖች እየጮሁ ባሉበት ዘመን ላይ የምን ለሀገረ ስብከት ፐርሰንት ነው የምን ፐርሰንት ነው እነሱ የሚያገኙት? ደሞዝ ቁጥር የለውም የሚያገኙት አበል አናታቸው ላይ ወጣ እኮ፣ በቃ ሻኛ ወጡ። በነገራችን ላይ እኮ ንቀናቸው እኮ ነው እንዲህ የምንናገራቸው። ይሄ በቃ ማለት ተዋርደው ነው እኮ ባይዘ እንጂ የሚገባው ቦታ ላይ ቢቀመጡ እኮ ምን ልንነገር። የተወደራችሁ ውድና ኩራት ቤተሰቦቻችን እንዳደመጥሮ ነው እንግዲህ እግዚአብሔር አምላክ በጎ ቀናትን አምጭቶ አባቶቻችንም ለምእመናኑ ድምጽ የሚሆኑበትን ጊዜ ነው የምንናፍቀው። ምክንያቱም የአስሮን የመጨረሻ መሻታችን የመጨረሻ አንድ ቪዲዮ ላጋራላቸው ወንድማችን ዘማርያም ዲያቆን ዘማርያም ሁላችንም እንደምናውቀው እነዚህ የፕሬዚዳንት ቤተ እምነት ላይ አጉል እቅመት እምነት ላይ ያለናለን የሚሉ የሚፎክሩት እናሶሳቸዋለን ለነሱ በሚመስል ሁኔታ ተመጣጣኝ የሆነ ምላሽ ሰጥቷል። ምላሹም አስገራሚ ነበረ። በጣም የወደድኩት ስለሆነ ማለት ነው። ለኑና እንከራከር፣ ኑና እናውራ፣ በፈለጋችሁት አጀንዳ፣ በፈለጋችሁት ርዕስ፣ በፈለጋችሁት ጉዳይ፣ በፈለጋችሁት ጥያቄ ብሎ ወንድማችን አቅርበዋል ማለት ነው። ይህንን ጥያቄ ምክንያት በማድረግ አንድ መረጃ ደርሶናል ማለት ነው። በተለይ ወንድማችን ቴዲ ሀዋሳ ልበ ሙሉነቱን ማንም ዘማሪያም ፊት መቅረብ እንደፈራ እንግዲህ ኦርቶዶክሳዊ ወንድም ነው፣ እውቀት ያለው ወንድማችን ነው፣ ልበ ሙሉ ነው። በድፍረት እሱ ሲናገር ግን ደፍረው ሊቀርቡ እንዳልቻሉ ተናግረዋልና እሱም ቪዲዮ ላሳያቸው። በጣም የወደድኩት ቪዲዮ ነው። ላይክ አድርጉ፣ ሼር አድርጉ። መርጀ ለምንድን ነው ላይክ ማታረጉት? ሰብስክራይብ ተው ታው ሰብስክራይብ አድርጉ። ታው ወደ ቪዲዮ ዘማሪያም የሚባል ልጅ ቪዲዮ ሰርቶ የፕሮቴስታንት እምነት ተከታዮች ማንም ከሆናችሁ በፈለጋችሁት መጽሐፍ፣ ልበ ሙሉነቱን በፈለጋችሁት መጽሐፍ እኔ ያለው አለ አንድም የኦርቶዶክስ ልጅ ሄዶ እዚህ ልጅ ጋር ዘማሪያም አንተ ዝም ስትል ነው የሚያምር፣ ባህል አሉትም፣ ቢኮዝ ያውቁታል። ጎበዝ ልጅ እውቀት አለው ተብሏል። ዘማርያም ዘማሪያም ተብሏል እንደዛ። ዘማሪያም ዝም ስትል ነው የሚያምር፣ ባህል አሉት፣ ቢኮዝ ያውቁታል። የልጁን በሙሉነት በፈለከው መጽሐፍ ነው ያለ፣ በፈለከው መጽሐፍ። አስቂኙ ነገር አንድም ሰው ከዚህ ቀደም ለሌሎቹ ይሻሙ የነበሩ ሰዎች የታዘብኩትን ነው የምናገሩ። ለሌሎቹ ይሻሙ የነበሩ ሰዎች ዘማርያም የሚባል ልጅ መጥተው ከፈለጋችሁ ትሄድ ዋሳገ በፈለግከው መጽሐፍ ድቤት ማር ላይ የፈለጋችሁት ይኸው ትክክለኛው ሰው ነው ያለው ሲል፣ አንድም ሰው ኦኬ ይዋጣልን ያለው የለም። ካለ ታረማሉ። አይታችኋል? ያቀረበውን ጥሪ የተቀበለ አይታችኋል? ቢኮዝ ዘማሪያም የሚባለው ልጅ እንደ ሌሎቹ ጊፍት ለመለቃቀም አይደለም የሚመጣው። ሪል በቃ ትክክለኛ የምታ ልጅ ነው፣ እሱ ልዩ ነው። ከትክክለኛ ሰው ጋር ስትገናኝና ትክክለኛ ካሉ ሰዎች ጋር ስትገናኝ አንዳለ የጉዳዩ ባለቤት ይኸው አለው ወያት ማድረግ እኔ በዚህ በዚህ አይደለም በቃ ረስን እንምረጥና በቃ እንትን እንበልና ለቴዲ ንገረው፣ ከፈለጋ በፈለጋችሁት ቦታ ላይ ገጠሙኝ አለ። ይታል ያ ሁሉ ለምሳሌ ማናውን ማነው፣ አንድ ልጅ ዲቤት ሲል ከግራ ከቀኝ ከምናምን ሲያዋክቡት ነው ና ከኔ ከኔ ከኔ በዚህ ቁልከኔ ከኔ መቼው ጠዋት ከሰዓት ምናምን የነበሩ ሰዎች ዘማርያም ሲሆን ለምን ጠፉ ነው እኔ ጥያቄ። እንግዲህ ያየሁትን ነው የምናገሩት። ዘማርያም ሲሆን ለምጠፉ አንድ ጊዜ አይደለም። ልጁ ይባስ ብሎ በደንብ ይግረማችሁ ብሎ ሁለተኛ ደገመ። ምናልባት አልሰሙ ይሆናል ምናምን ብሎ ጥሪውን ሁለተኛ ጊዜ የደገመ ብቸኛው ሰው ነው በነገራችን ላይ አይ በተለያዩ ምክንያቶች አልሰሙ ይሆናል። ቢዚ ሆኖ ሊሆን ይችላል። ቪዲዮ ደግሞ ቫይራል ስላልወጣ አላገኙት ይሆን ብሎ ሁለተኛ ቪዲዮ ሰራላቸው። ዲያቆን ዘማርያም ፖይንቱ ምንድን ነው? በሃይማኖት ጉዳይ መከራከር ስትፈልጉ ከትክክለኛ ሰው ጋር መገናኘት አለባችሁ። ከትክክለኛ ሰው ሰውየው ትክክለኛ መሆኑ ነው እኮ ይሄ አባታችሁ በሰባአግባቡ ማይል ሰውየ መተ ማዋከ ምናምን አሉ። ትክክለኛ ሰው ያን ታዝብ ያለው ለማለት ያ በጣም ልበ ሙሉ ልጅ ነው። በጣም በራስ መተማመን አለው። እኔ አየሁት ያንን። በሳምንቱ እና ይዋጣለን ይላል። ሁለት ጊዜ ቪዲዮ ሰርቷል። ምላሽ አላገኘም፣ ልጁ ምላሽ አላገኘም። ስለዚህ ክብራትና ክብራን ለዲያቆን ዘማርያም ለሚባል ልጅ። ዲያቆን ዘማርያም ለማታውቁት ከሆናችሁ በጣም ቀይ ልጅ ነው። ዲያቆን ዘማርያም ብላችሁ የጻፉላቸው ስሙን እዚህ ኮመንት ላይ ጻፉ። ዲያቆን ዘማርያም የሚባል አጨብጨቡለት። በጣም የሚገርም ልጅ ነው። ቅድም የኦርቶዶክስ እምነት ተከታይ ዘማርያም ጋር ሄዶ ዘማርያም ዝም ስትል ነው እኮ የሚያምርብህ ብለው ዲቤቱ ይቅር ያለው አላየውም፣ አላየ። ስለዚህ ያነበበ ልጅ ነው ማለት ነው። አንዳንድ ጊዜ ከጉዳዩ ባለቤት ጋር ቀጥታ ስትገናኝና ምንም ዝም ብሎ አምታታው በከተማ ምናምን የሚጫወቱ ዝም ብሎ በቃ ገብተው የሚያወሩ ልጆች ከእነሱ ጋር ሲሆን ውይይቱ ጥሩ እንትን አለ። ሌላውን መዝሙር ያሬድም አለ መዝሙር ያሬድ ራሱ የሚባል ልጅ አለ ከኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ስታያቸው መንፈሳዊ እንደሆኑ ይገባል። በቃ አለቀ። አሁን ዘማርያምን ስታዩት መንፈሳዊ ሰው እንደሆነ ይገባቸዋል። ዱዳ ብትሆኑ፣ አይነስውር ስውር ብትሆኑ ዝም ብላችሁ ልጁ ሲናገር ወይም ደግሞ ዝም ብላ አይታችሁት የሚናገረው ንግግር እንኳን አማርኛ እንኳን ባሰሙ የሚናገረውን ንግግር አይታችሁ አለባበሱን አይታችሁ መንፈሳዊ ሰው እንደሆነ ታውቃላችሁ። መንፈሳዊ ስትሆን ካለባበስ ከአነጋገርህ ጀምሮ ነው መታወቅ አለበት። እያንዳንዱ እያንዳንዱ ኢች ኤንድ ኤቭሪ ፉት ስቴፕ መናገር አለበት። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያንን አለባበስ አይታችኋል። ነጠላ ሳይናገር መንፈሳዊ ሰው መሆኑ ታውቃላችሁ? እኔ በሳምንቱ ያየሁትን ነው የምናገረው። በሳምንቱ አይን ያየውን ነገር ነው እና በጣም ያስገርም ልጅ ነው እንትን ይሉታል ምናምን ኦኬ ምናምን ይሉታል ስጠብቅ ጭራሽ የዲቤትም ጠፋ ለማለት ያህል ነው። ቤተሰቦቻችን፣ የዛሬ መረጃዎቻችን ይህን ይመስላሉ። መረጃው ለመለዋለም እንዲዳረስ ላይክ፣ ሼር ማድረጋችሁ ወንድማችሁ መብራቱ መብራቱን ያሮስ የእናንተ